እና የእስልምና መሰረት ውስጥ ምንድን ነው ብለሽም ጠይቀሽ ነው አይደለ? ስለዚያ ነው። ስለመጠይቅ ሽም ጥያቄ ነው ስመልስ ነበረው መጀመሪያ ስታስተምር እና የነዚህ ሃይማኖቶች ሃይማኖቶች ደግሞ እንዴ ነው የተመሰረቱት የሚለውን እሺ አላችሁ ተቆረጠ መስለ ተቋረጠ ከኔ ነው የተቋረጠው። ላ ወርዳ ነው ወርዳለች። እሺ ተመለሰች። ምግባት ትችላለች። ሙቤ እንዴት ነው? ሰላም አለይኩም ስዬ ሲ ይቆራረጣል። ግን እኔ በሌላ በሌላ በሌላ ጥያቄ እንደመመለስ አምናለሁ። እሱ እየሰማኝ ነው እና በሌላ ጥያቄ እንደመጣ እርግጠኛ ነኝ። ውስዬ ያው እንግዲህ አለ አክብርልኝ ልበልህ። አመሰግናለች። ደምፅ ይቆራረጣል ወይ ታብታብ አስደርጋቸው። እሺ ቴንኪው። አመሰግናለሁ።

ሰው ሃይማኖቶች ሲመሰረቱ ቤዝ ያደረጉት ነገር አለ። ሁላችንም እንደ ሃይማኖታችን የምናውቀው ሃይማኖታችን የራሳችን ፌስ ነው። ሰው ሲመሰረቱ በካልቸር በአካባቢያቸው፣ የሰው ልጅ አቀባበል፣ አእምሮ ራሱ፣ የትምህርት የእውቀቱ ራሱ ማለት ነው ሪሊጅን ፍሪደም የሚባል አለ። አሁን ደግሞ ቴክኖሎጂም ተጨምሮበታል። በዚህ በዚህ ነው ሃይማኖቶች የሚመሰረቱት እና ሰዎች ከአንድ ሃይማኖት ወደ አንድ ሃይማኖት የሚሄዱት በሚያውቁትም መሰረት እንዲሁም በካልቸራቸውም ነው። ቦታውን ወሳኝነት አለው። ስለ ሃይማኖት ይሄ አለ። ሌላ በጣም መጠየቅ የምፈልገው ቢኮዝ እዚህ ጋር ብዙ ጊዜ ስትከራከሩ ስለ ጌታችን ኢየሱስ ክርስቶስ እና እንዲሁም ስለሌሎች ነቢያትን ነው የምታወሩት እና የሙስሊም የሙስሊምና የክርስቲያን ምን ትልቁ ቢግ ቢግ ፖይንት ልዩነት ብለህ እስካሁን አንተ የምትነጋገርበትና የምታውቀው? የመጀመሪያውን፣ እሺ፣ ልመልስልሽ እና ለቀጣይ እንሄዳለን። ባጭሩ ነበር ቅድም ያስረዳሁሽ፣ ተረድተሻል ብዬ ነበረ። እድገም ተረድቻለሁ። ተረድቻ አምላክ በነብያት በኩል የደነገገው ሃይማኖት ኢስላም እንደሆነ ማስረጃ ቃል በቃል ልሰጥሻለሁ።

ከልቤልንገር አንድ ነገር አንተ ጋር አንድ ነገር ያየሁትና በጣም ደግሞ አከብርልሃለሁ ማከብርልህ ነገር ምንድን ነው እኛ አሰ ሂውማን ቢንግ እንደ ሰው ልጆች ያመንበትን ነገር ነው መቀበል የምንፈልገው ያሰብነው ቅድም እንዳልኩ ሳይኮሎጂያችን ያመነበትን ያላመነው አዲስ ነገር ሲመጣ እንደ ሰው ልጅ ነው እንደ ሰው ልጅ አንተ ብቻ አይደለህም ሲመጣብን ለመቀበል በጣም ነው የምንቸገረው። ያሰብነው ነገር አሁን ልጆቻችንን እንዲያድርጉ ካልን፣ እኛ የምንፈልገውን ነገር እንዲያደርጉ ነው የምንፈልገው እንጂ እነሱ ይሄንን ያውቃሉ፣ ይሄንን እድሜያቸው ነው፣ ይሄንን ማድረግ ይችላሉ፣ ይሄ የእውቀት መጠናቸው ነው ብለን ብዙ ጊዜ እንትን አንደርስታንድ አናደርግም። ፓረንት ራሱ እንደ እናትን እንዳባት ሆነን ልጆች እየወለድን እያሳደገን ራሱ ስትራግል እናደርጋለን። ሰው አሁን አንተ ጋር ሳይ እህት ወንድሞቼ ስጠይቅ ሲመልሱል ሁሌ አትግባቡም። ለምን አንተ የምትረዳበት መንገድ እና እነሱ የሚረዱበት መንገድ በጣም የተለያየ ነው። አሁን አንደኛው ትልቁ የእስላምና የክርስቲያን የሙስሊሞች አይሆን እስላም ማለት ራይት እንደሆነ ስለማለቅ የሙስሊምና የክርስቲያን ትልቁ ልዩነት የሚባለው ፌዙ እንዴት እንደምናምን በማን እንደምናምን ነው። በጣም ትልቁ ማለት ነው ሆሊ ስፒት ራሱ እግዚአብሔርነቱን ራሱ እዚ ጋር አንድም ሶስትም ብሎ ክርስቲያን ሲወስድ፣ ሌላው ደግሞ ኦንሊ ጂሰስ ብሎ ሲወስድ፣ እዚ ጋር ደግሞ አንድ አምላክ ብቻ ነው ያለው አምላክ አይወልድም አይወለድም የሚለውን ስርአትን ነው እናንተ ደግሞ ይዛችሁ የምትሄዱት ማለት ነው። አንተ ከምታምነው ሃይማኖት ጋር ስለሚጋጭ ነው። እዛ ጋር የአንድ ሺ አራት መቶ ዓመት ልዩነት ትግል ነበረ። ዛሬ በአንትና በወንድሞች ወይ በእህቶች መሀል አይደለም። ታድያ እኔን ከጠየቅሽ ላስረዳሽ፣ ወይ ጠይቀሽ እየመለስሽ ለጠይቅሽ ስላልከኝ ብመልስልህም ላንግባባ እንችላለን ብዬ ነው። ጠይቀኝና ክርስትና የሚለያዩበትን መሰረታዊ ነገር ብለሽ ስጠይቅ ነበር፣ እሱን ልመልስልሽ ነው። በመጀመሪያ ከመሰረቱ ኢስላም ክርስትና የሚባለውን አምላክ በፍጹም በነቢያት በኩል አልደነገገም። እኔ ግን ላሳይ ይችላለኝ። አምላክ ራሱ ቃል በቃል እስላምን እንስ ራሱ እንደደረከከ ቃል ቃል በቃል ሙስሊም ሆኑ ብሎ ያዘናል። ራሱ እግዚአብሔር የትኛውም ቦታ ላይ ክርስቲያን ሆኑ ብሎ አላዘዘም። ማንኛውም ነብይ አላዘዘም። መጽሐፍ ቅዱስም ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ኢንሻአላህ ነቢያትስ፣ ብለን ስናይ እንደ ቁርአን ስንመጣ ጊዜ ነቢያቶች ሁሉ ትውልዶቻቸውን ሙስሊም እንዲሆኑ አዘዋል። ያዕቆብ ልጆቹን አደራ፣ ልጆች ሙስሊም ሳትሆኑ እንዳትሞቱ ይላቸዋል። አንድም ነብይ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ሶስተኛ፣ የቁርአን ተናጋሪ የራሱ አምላክ አላህ ስብሐነ ወተዓላ ስለ ነቢያት ሲነግረን ሙስሊሞች ነበሩ እያለ ይነግረናል። ቃል በቃል አካን ኢብራሂም የሁዲየን ላ ነስራንየ ወላኪን ካን ሐኒፈ ሙስሊም ነበር አብርሃም እያለ ይነግረናል። አንድ የመጽሐፍ ቅዱስ ጸሐፊዎች እንውሰድ እና አንድ ነብይ ጠቅሰው አካሌ ነብይ ሙስሊም ክርስቲያን ነበር ያሉበት ቦታ የለም። ስለዚህ በአጭሩ ኢስላም አምላክ የደነገገው ነቢያቶች የሰበኩት የነቢያት ተከታይ እየኖሩበት እንደሆነ ግልጽ ማስረጃዎች አሉ። ወደ ክርስትና ጋር ስንመጣ ግን መጽሐፍ ቅዱስ ላይ አምላክ የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለ። እንዲሁም ነብያቶች ትውልዶቻቸውን ክርስቲያን ሆኖ ብሎ ያዘዙበት ቦታ የለ። እንዲሁም አንድ መጽሐፍ ቅዱስ ጸሐፊ አከሌ ነቢይ ክርስቲያን ነበር ያለበት ቦታ የለ። ስለዚህ ከስር ከመሰረቱ ከአምላክ ዘንድ እውቅና የሌለው ሃይማኖት ነው። ከነቢያት ዘንድ እውቅና ያለለው ሃይማኖት እስልምና እስከተባለ ከአምላክ ዘንድ ቀጥታ ቃል በቃል እውቅና አለሁ። ነብያቶችም እውቅና እንደሰጡት እንዳስተማሩ እንደሰበኩ ማስረጃ ሞላለ ይህን ይመስላል የመጀመሪያው። ሌላው ቀጣዩ ነው። ቅድም ያነሳሽው ትክክል ነሽ። አንዱን አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነቱም በምንነቱም በክርስትና ዘንድ አምላክ አንድ ነው፣ በመለኮት አንድ አካል ሶስት ብለ ያምናሉ። ይሄ ነው ስ ። ነቢያቶች በየትኛው መንገድ ላይ ነበሩ ወይ ምን የሚለውን እንቀጥላለን። አሁን የመጀመሪያውን ገብቶሻል። ሀይማኖት የሚለው ይ ሚን በሙስሊም አስተምሮ ነው እየነገርከኛ ያለው እና ይገባኛል ክርስትና ክርስትናም እያልኩኝ ያነሳው ነበር እንደምሳሌ፣ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? ኦኬ፣ በእኛ ማለት ነው ሂውጅ ዲፍረንስ። እኔ ልንገርና ከዛ በኋላ ሪቫይስ እናደርገዋለን። በእኔ በእኔ አስተያየትና አሁን አንተ ከምታደረገው ከልጆች ጋር በምትነጋገረው የኔ ብሊቭ አንደኛ የእምነቱ መሰረት ራሱ ይለያያል። ሁለተኛ የእኛ ጌታችን አምላካችን ብለን ምናምነው ለኢየሱስ ክርስቶስ የእኛ አምላካችን ብለን ስናምን እናንተ ደግሞ መሳይ መሳይ ብላችሁ ነው የምታምኑት። ሁለተኛ ባይብል ሆሊ ቡክስ ቁራንና ባይብል አመጣጣቸው የሙስሊምና የክርስቲያን ይለያያል። ሶስተኛ ሪሊጅን ፕራክቲስ የምናደረግበትን መንገድ የሙስሊምና የክርስቲያን ፕራክቲሱ በጣም ጾሙም ይሁን ጸሎቱም ይሁን ቀኑን እንኳን እኛ እሁድን ስናከብር እናንተ ጋር ፍራይደይ የሚከበረው ይለያያል። ቆይ ልጨርሳ፣ አንዴ ልጨርስ፣ ይቅርታል። ስድስተኛ ወርሺፕ የምናረግበት ቦታ ራሱ ይለያያል። የራሱ የሆነ ታሪክ ደግሞ አለው። ደህንነት፣ ጨርስ። ኦልሞስት ጨርሻለሁ። ደህንነት አዎ፣ ደህንነት አሁን ያልከውን ልመልስልህ። እነዚህ ፖይንቶችን አንድ ፔጅ ላይ መሆን አለብን። እኔ እናንተ እኔ ለአንተ ልመልስልህና እኔ እናንተ ልንግባባ በዚህ ፖይንት። እኔ አሁን ደህንነት ብዬ ኢየሱስ ክርስቶስ አቤት፣ ስለ ሀይማኖት ጨረስና፣ ስለ ክርስቶስ ባለን እምነት ላይ እናወራለን።

የእምነቱ መሰረት ጂሰስ ማነው? ሆሊዴይ ምንድን ነው? የት ነው የምናመልከው? እንዴት ነው የምናመልከው? በምን ሰዓት ነው የምናመልከው? ነቢያት እነማን ናቸው? አብ ወልድ መንፈስ ቅዱስ ማን ነው አላህ ማን ነው የሚለውን የሃይማኖት መሰረት ከሞት በኋላ ያለውን ህይወት ወደ ገነት እንዴት ነው የምንገባው የሰው ልጅ ከኃጢአት ጋር ነው የተፈጠረው ወይስ ያለ ኃጢአት ነው የተፈጠረው የሚለውን እነዛ የሃይማኖት መሰረቶችን ላይ በጣም ትልቅ ልዩነት አለ እኮ ስለ ስለነሱ ልናወራ እግዚአብሔር ክርስቲያን ሆኑ ብራዘዋል ወይ ኦፍኮርስ ብለኛ አሁን ይላል መራፍ ማስረጃ የቱ ጋራ ፍና ይኸውልህ የኛ መጽሐፍ ቅዱስ ኦልድና ብሉ አዲስና ኦልድና ኒው ቴስታመንት ነው የሚባለው። ክርስቲያን ሆኖ ያለበት ቦታ የቱ ጋ ነው ወገናችን? እባቸው ሊገባ አይችልም። ለማይገባ ውስ ለምንሳይሆን ስጭንና እናንብበውኛ ችግር አይደለም። እኔ ደግሞ ለዛ አደለም አዚ ያለሁት አሁን እኮ የመጣሁት ቅድም እንደመጣው ነግሬያለሁ። እኔ ስለ ሃይማኖት አደለም መናገር የምፈልገው ስለ መሰረት ስለ ሃይማኖት ወገናችን ስለ መሰረቱ ነው መናገር የምፈልገው። መሰረቱ ላይ እንደህትምል መጀመሪያ እነዚህ ፋውንዴሽን ልዩነታችንን አይተ ከዛ በኋላ ስፔሲፊክ ስለ እግዚአብሔር እናወራለን፣ እምነት እንመጣለን እናልኩን ችግር የለውም። መጀመሪያ ግን ስትነሻ እን መጀመሪያ ሰው ልጅ ማመን አለበት። አሁን እኔ ማለት ነው ስለ ሃይማኖት ነው መጀመሪያ ያነሳሽው፣ ስለዚህ እሱን እንጨርስ። ከሌለ የለም እግዚአብሔር፣ ክርስቲያን። ስለ ሃይማኖት ደግሞ አሁን ለምሳሌ አንድ ኦኬ አንድ ሰው ሙስሊም ሲሆን፣ እንዴ ነው ምንድን ነው የሚያምነው? ሙስሊም ከሆነ በኋላ ምን ምንድን ነው? አሁን እኔ ሰለምኩኝ፣ ከሰለምኩኝ ላይክ ዋት አይ ሃቭ ቱ ሉክ ኢንቱ። በጣም ጥሩ፣ ከዛ በኋላ ያለውን እንናገራለን። አሁን መጀመሪያ ሙስሊም ስለመሆኑ እናውራ። ለምን ሙስሊም ሆነ ተብሎ ነው ወይ? አዎ ተብሏል። ማናለው ነው አምላክ ወይ? የሙስሊም ኢዝ ነው አሳሳት ወንድ ነው። ነገር ግን ክርስቲያን ሁን ተብላችሁ ታዛችኋል ወይ? መጽሐፍ ቅዱስ ላይ አምላክ አዝዟል ወይ? ያ ክርስቲያን አሁና የእኛ ፌዝ ነዋ ክርስቲያን ማለት የተከታይ ማለት ነው። ክርስቶስ ደግሞ ያ ነው እኮ የማይገባው እሱ እኮ። እኔ አንዱን ፓርት ልነግርህ አልችልም። እግዚአብሔር የቱ ጋ ነው ነብያቶችን ክርስቲያን ሁኑ ብላ ያዘዘባቸው? እንደ ሐዋርያትን ሂዱ ስለ እኔ ስበኩ፣ ለዓለም ሁሉ ስለ እኔ ስበኩ። ስለ ክርስቶስ በቀጣይ ላይ እናወራለን አለ ኢየሱስ ማለት ነው። እግዚአብሔር ክርስቲያን ሁኑ ያለበት ቦታ እሱ ኦልድ ቴስተመንት ነው።

ክርስትና ነበር። ሁሉም በእግዚአብሔር ነበር የሚያምነው። ከክርስቶስ ቦታ ነው። ኢየሱስ ክርስቶስ ወደ ምድር እንደሚመጣ የዘላለም ሕይወትን እንደሚሰ እኛ እኮ ይኸው ለዚህ ጋር ነው ልዩነቱ። ኢየሱስ ክርስቶስን ፓርት ኦፍ ጋድ ብለን ነው የምንወስደው። ቁጥር መንፈስ ምዕራፍና ቁጥር እየነገርኩሽ ነው ወገናችን። ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ኢየሱስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። ስለዚህ እግዚአብሔር ለኢየሱስ ይናገራል፣ ኢየሱስ ደግሞ ለሰዎች ያደርሳል። እንደዚህ ነው አይደል ሂደቱ? ይሄው ወንድሜ እንደዚህ አይሄድም። አንተ አንድ አንድ ጥቅስ ሁለት ጥቅስ ወስደህ የምትገልጽልኝ አይሆንም። እኛ ከእዛ ነው የእኛ መጽሐፍ ቅዱስን ስንረዳ ማለት ነው። አንደኛ ነገር ምስጥር ነው፣ ዝም ብሎ ማንም ስላነበበው አይገለጽለትም ብለህ ነው እኛ ምናምን ነው። ዩሲ ቁራን እንደወረደ ነው አይደለም? የእግዚአብሔር የአላህ ቃል ነው አይደለም? ለነቢዩ ተሰጠውና ሰዎች አሁን ይጠቀሙበታል። የእኛ ግን በመንፈስ ቅዱስ መጽሐፍ ቅዱስን መረዳት አለበት ሲጀመር ማለት ነው። መጽሐፍ ቅዱስን ደግሞ ስናይ ዮሐንስ ወይ ደግሞ ማቴዎስ አንተ ብለህ እንደምታየው ያለ ለምናየው ከዘፍጥረት እስከ ራእይ ድረስ ያለው ነገር የሚያምሩ አባቶችና እንዲያስተምረናያሩክአዛኒበልናትገ አዛኒበልና እሱ ድምፁን ቀንሶና ነው ይቀጥላል። ብሩክ ይሰማል። ምን ድምፅ አለ አሁንስ? እንትን ሞኖቲዝም ስለሚባል ነገር ታውቂያለሽ? ያው ፋውንዴሽን እነ ያዝ ምናምን ስላለሽ። ብሩክ ይሰማል። ሞኖቲዝም የሚባል ነገር ታውቂያለሽ? ሞኖቲዝም አላውቅም እ አይ አብርሃሚክ ሪሊጅን የሚባል ታውቂያለሽ? በቃ እኮ ልንገርሽ እኮ ካላወቅሽ ልንገርሽ፣ ጠይቅኝና። ሞኖቲዝም የሚባል የሃይማኖት አንጃ አለ ወይ ደግሞ የሃይማኖት ጠቅላላ እንትን ያለ እና ሞኖቲዝም ላይ የምንመሰለሽ ሪሊጅን ዳ ብሊቪን ዋንጋድ ሞኖቲዝም ወይ ደግሞ አብርሃሚክ ሪሊጅን ይባላሉ። የሰማሽ ነው? ኦኬ፣ እነሱ ጁዳይዝም፣ ክርስቲያኒቲ እና ኢስላም ይባላሉ። የሰማሽኝ?